ዛሬም ጾመኛ ነው ሲያስብሽ አደረ አንቺን ማየት ከቀረ ህይወት ምኑን ሰምረ። ብሩክ ሰለሞን እባላለሁ የፋና ላምሮት የምዕራፍ 19 ተወዳዳሪ ነኝ። ከልጅነቴ ጀምሮ ለሙዚቃ ኢንተረስት ነበረኝ። ትምህርት ቤቶች ውስጥ የተለያዩ ክበቦች ላይ ይሳተፋሉ ስፔሻሊ ደግሞ በየአመቱ የወላጆች በዓል ፕሮግራም ላይ እየወጣው ዘፍናለሁ እና አንድ የማረሳት የራሴ የሆነች መድረክ አለችኝ፣ መቶ ብር የተሸለምኩባት ለመጀመሪያ ጊዜ። ብሩክ በልጅነቱ ከሁለት ዓመት ጀምሮ ከሁለት አመት ጀምሮ ሕፃን ሆኖ በቃ በጣም ዘፈን ይወዳል፣ ውዝዋዜ ይወዳል። ጠዋት ጠዋት ትምህርት ከመጀመራቸው በፊት ሙዚቃ ይከፈታል። እሱ ይዘፍናል እና ያ ልጅ ያን ህፃን ልጅ እንስማ ብሎ ነው ወላጆች ልጆቻቸውን አድርሰው በር ላይ ቆመው የሚያዳምጡት። በፍቅርሽ ቢረታ በፍቅርሽ ቢረታ ካሜራ ላይ እና በአካል ሲሆን ይለያያል ማለት እንደዚህ ተማሪም እንደሆንኩኝ ምናምን ማንም ኤክስፔክት ያደረገ አልነበረም። አስረኛ ክፍል ተማሪ እንደሆንኩ ካሜራ ላይ ስታይ ትልቅ ስለምመስል ማለት ነው። ግን ያው ገና ልጅ ነኝ ከፊት በጣም የመወዳደር ፍላጎት ነበረኝ። ቲቪ ላይ ሌሎች ልጆች ፐርፎርመንስ ያደርጉ ሳይ፣ በተለይ ደግሞ ከፋና ላምሮት ላይ ኤልያስ ተሾመ በጣም የማደንቀው ድምፃዊ ነበር እና ምን አለ አንድ ቀን እዛ ራሴ ኒጂ ባሳየው ምናምን እል ነበር። እንደ ድንገት ውድድር ምናምን ሞክሬ አላቅም። ኦዲሽን ታይም መጣው። የዛኔ እንደውም በጠዋት ነበር የመጣሁት። በጣም ፈርቼም ነበር፣ ጓጉቼም ነበር፣ ኦዲሽን ለመስጠት ማለት ነው። ከዛ ከሶስት ቀን በኋላ ነው ምናምን ተደወለልን። እኔ አላመንኩም። ማለት እቤት አልነበርኩም፣ ትምህርት ቤት ነበርኩ። ለማዘር ነው የተነገራት። ከዛ መልሼ ደወልኩኝና፣ እርግጠኛ ናችሁ እንደዚህ እንደዚህ ብሩክ ሰለሞን ፋና ላምሮት ኦዲሽን ሰጥቼ ተወዳድሬ ነበር አልፋል ተብዬ ነው፣ አዎ አሉኝ። በጣም ነው ደስ ያለኝ። እኔ እንዲህ ዘፍን አልፈልግም ነበረ፣ ወንድም የው ነው እንደውም ተይው አትከልክዩ፣ ግድ የለሽም በእኔ ይሁንብሽ ግድ የለሽም አለኝ እንጂ እኔ ወደ ዘፈኑ እንዲሄድብኝ አልፈልግም ነበረ። ግን አሁን እየቆጨኝ ነው በጣም ለካ ልጄን ይዤ ዋለሁ እያልኩ ማለት ነው። እና እንደዚህ በመሆኑ በጣም ደስ ብሎኛል። አሁን ያለበት ደረጃ ሁሉም ምናልባት አሁን በቴሌቪዥን መስኮት የሚከታተሉት በጠቅላላ ለይት የሚችሉት ነው። ለውጥ ከሳምንት ሳምንት ትሬኒንግ ከዛ ልምምድ፣ ከዛ መሻሻል፣ ከዛ መሻሻል መወዳደር የሚፈልጉም አሁን በቴሌቪዥን መስኮት የሚመለከቱ ፋና ላምሮት መምጣት እየፈለጉ ግን የቀሩ ምናልባት እኔ አይሆንልኝም የሚሉ ብሩክ በጣም ማስተማሪያቸው ነው። መጀመሪያ የነበረኝ ፐርፎርማንስ እና አሁን ያለሁበት ንስጤች ሳይ በጣም የተለያየ ዲፍረንስ ነው ያለው። የዛ ጊዜ እንደ መጀመሪያም ስለሆነ ዳኞቹም ያው ያንን ነገር አንድርስታንድ አድርገው የተለያዩ ኮመንቶችን ሰጥተውናል ምናምን። የዛኔ ከራስ ጋር ለመሆን አለመረጋጋት ስሜት ምናምን ነበር። ከዛ በኋላ ሁለተኛው ዙር ላይ በሰጡኝ አስቴት በደንብ ተለውጪ አስገርሚያቸው ነበር። ከዛ ደግሞ ድጋሚ ሶስተኛው ዙር ላይ ያ ነገር ተመለሰ። ግን ያው አሁን ላይ እነሱ ከሚሰጡኝ አስቴት በጣም ብዙ ነገር ተምሬያለሁ። ፋና ላምሮት ላይ አሪፍ ፐርፎርም እያደረገ ነው። የዳኞችን ማስቴት እያየን ነበረ እና አሪፍ ኮሜንት እያደረጉት ነበረ እና ደግሞ ማስተካከል ያለበትን ነገር እያንዳንዱ ዙር ላይ የሚነግሩትን ነገር እያስተካከለ ነበር የሚመጣ ብሩክ እጅግ የሚያስደንቅ ትልቅ ፕሮግረስ። በጣም ደስተኛ ነኝ። ድምፃውያን እንደዚህ ሰምተውን ሲመጡ በጣም ነው። በእውነት ነው። እጅግ ነው ያከበርኩት። ሎ የመማር ፍላጎት አለኝ። ከዛ በሙዚቃውም ጎን ለጎን ያው እንዴት ሌጀንድ አድርግ ያስኩት ቴድሮስ ሞሲሳን ነው። እሱ አንድም ጠበቃ ነው፣ አንድም ዘፋኝ ነው። ላ ከትምህርት በኋላ አውረዲ ማክሰኞና ሐሙስ ላይ ነው ትሬኒንግ ማረደው ከአስር ሰዓት በኋላ ከጓደኝ ጋር ተገናኝቺ ማለት ነው። ጊታሪስት ነው ጓደኝ እና የተለያዩ ቅኝቶችን ነገር በጊታር እንትን እያለኝ ራሴን እንድገራ ያግዘኛል። ነንበሮች ምናምን ከእሱ ጋር ነው የምመርጠው የምወዳደርበትን ነንበር ማለት ነው። እና እሱ ነው አሁን እንደ አጋዥ አጠገቢያ ያለው ማለት ነው። ብራዘሪ ነው በጣም ሰፖርት የሚያደርገኝ። ያው ማዘር ከትምህርቱ ጋር ክላሽ እንዳያደርግብኝ ስለማትፈልግ ማለት ነው። አሁን ላይ ግን ያው ማዘርም አሁን ላይ ማለትም ዙሩን እየገፋው በመጣውበት ሰዓት እሷም ደስተኛ ስለሆነች እሷ ነች አሁን አንደኛ ቦታ አድራጊ ቤቱ ቁጭ ብላ እና አሁን እሷም ትደግፈኛለች። ሙሩ ለብሩክ ያላቸው ድጋፍ ይለያል ነው። ከያሉበት አቅጣጫ ተጠራርተው ተሰባስበው ነው የሚመጡት። ቮት ለማድረግ ከአርብ ዕለት ጀምሮ ነው ቮት ለማድረግ ካርድ እንሞላለን የሚለው ንግግር የሚጀምረው። ሴቶቹ ስራቸውን ጥለው አሁን ያለፈው ሳምንት ውድድር ጊዜ ማህበር ነበር ግቢያችን ውስጥ ስራቸውን ትተው ከብሩክ ውድድር በኋላ ነው ስራ መስራት የጀመሩት እራሱ እና የዚህን ያህል ሰፈር ውስጥ መነቃቃት ተፈጥሯል። አስቼ ጀመረ እንዲህ አዎ ጀምሯል።

ብሩክ እንግዲህ በመጪዎቹ ውድድሮች ጥሩ ውጤታ መጥቶ እንደሚያኮራን ተስፋ አለን። መልካም ውጤት እመኝልሃለሁ። በእናንተ በውድ ተመልካቾቻችን ድምር ውጤትና በሁለቱም ዙር ባስመዘገበው ውጤት በአጠቃላይ ነጥብ ሃምሳ ዘጠኝ ሺህ ስድስት መቶ በማምጣት